ይሄን ካየህባት ቶሎ ፍቅርህን ግለጽላት። በልብ ውስጥ ያለውን ፍቅር ሳትገልጽላት ቆይ ዛሬ ቆይ ነገ ስትል ሌላ ሰው ቢቀድምህስ? ወንድሜ አትፍዘዝ። ይሄን ካየህባት ቶሎ ፍቅርህን ግለጽላት። እንደተለመደው ቆይ ሌላ ጊዜ ማለትህን አቁም። ምክንያቱም ሌላ ብልህ ወንድ ይመጣል። ከዛም ወይኔ በጊዜ በነገርኳት ኖሮ ብለህ ትጸጸታለህ። ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ከቆየህ፣ እነዚህን ምልክቶች ካየህ በኋላ ፍቅርህን ለመግለጽ ትክክለኛው ጊዜ መቼ እንደሆነ እና ብዙ ወንዶች ፍቅራቸውን በሚገልጹበት ወቅት የሚሰሩትን ስህተት በግልጽ አንድ በአንድ እነግርሃለሁ። ከአንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። ሰላም ሰላም! ውድ ናፊዳርቲ ቤተሰቦቼ እንደምን አላችሁልኝ? ዛሬም እንደሰማችሁት ነው በጣም ቆንጆ በሆነ አጓጊ በሆነ ሀሳብ ተመልሼ እመጥቻለሁ። አዲስ ይሆናችሁ ካላችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ውድ ቤተሰቦቼ ሁሌም ለምትሰጡኝ ሀሳብ፣ አስተያየት በእውነት በእውነት ከልቤ አመሰግናችኋለሁ፣ ወዳችኋለሁ። እና ደግሞ ውዶቼ ቪፒ ና ብርታችሁ እዩልኝ። ከመጀመራችን በፊት ደግሞ ሁላችሁም እስኪ ላይክ አድርጉት አድርጋችኋል አሁን መጀመር እንችላለን። በዛሬው ቪዲዮ ሶስት ነገሮችን በዋናነት እናያለን። የመጀመሪያው ለአንተ የፍቅር ስሜት እንዳላት የምታውቅባቸውን ወሳኝ ወሳኝ ነገሮች እነግርሃለሁ። ከዛ ደግሞ እነዚህን ምልክቶች ካየህ በኋላ ፍቅርህን ለመግለጽ፣ ለመናገር ትክክለኛው ጊዜ መቼ እንደሆነ በደንብ እነግርሃለሁ። ከዛም ደግሞ በመጨረሻ ብዙ ወንዶች ፍቅራቸውን ለመግለጽ በሚያደርጉት ጥረት ላይ የሚሰሯቸውን ስህተቶች እነግርሃለሁ። ከነዚህ ስህተቶች ብዙ ትማራለን። የመጀመሪያው ለአንተ የፍቅር ስሜት እንዳላት የምታውቅበት መንገድ ቦዲ ላንጉጅ የምንለው ወይም ደግሞ የአካል እንቅስቃሴዋ ነው። ከዚህም መሀል ደግሞ ዓይኗ ነው በደንብ አድርጎ ለአንተ የፍቅር ስሜት እንዳላት የሚገልጽልህ ማለት ነው የሚነግርህ ትኩር ብላ የምታየ ከሆነ፣ ብዙ ሰው ባለበት በተሰበሰበበት ሰረቅ አድርጋ የምታየህ ከሆነ እና ዓይን ላይ ደግሞ ስትገጣጠሙ የምታፍር አንገቷን ሰበር የምታደርግ ከሆነ፣ ይሄ ከአንተ ፍቅር እንደያዛት በአካል እንቅስቃሴ የምታውቅበት የመጀመሪያው ምልክት ነው። ሁለተኛ ከአንተ ቅርብ ከአንተ አጠገብ ለመሆን የምትሞክርና የምትጥር አጠገብህም ሆና ደግሞ ስታወራ ምን ስትል በቃ በትኩረት የምታይህና የምትመለከትህ ከሆነ ልትነካ ልትቀርብህ ብቻ በቻለች ሁሉ ከአንተ አጠገብ ከአንተ ጎን ለመሆን የምትሞክር ከሆነ ይህም ሌላኛው ለአንተ የፍቅር ስሜት እንዳላት የምታውቅበት ምልክት ነው። ሶስተኛ፣ ለአንተ የፍቅር ስሜት እንዳላት የምታውቅበት መንገድ ደግሞ አስተያየት ስትሰጥ ነው። አንተን እና አንተን የተመለከቱ አስተያየቶችን ስትሰጥ ነው። ዛሬ የለበስከው እንደዚህ ሆኗል ወይ አምሮብሃል ወይ እዚህ ጋር እኮ የሆነ ነገር ሆኖብሃል፣ እንደዚህ ሆኗል እያለች አንተን ማየቷን አንተን መመልከቷን የሚያሳዩ በደንብ ትኩር አድርጎ ያየ ሰው ብቻ የሚያውቃቸውን ነገሮች ስትነግር ከአንተ ላይ ማለት ነው፣ በደንብ ትኩረት እንዳደረገችብህ እንዳየችህ የሚያሳውቁ ሀሳብ አስተያየቶችን ስትሰጥህ ይህም ሌላኛው ለአንተ የፍቅር ስሜት እንዳላት የምታውቅበት መንገድ። አራተኛ፣ ያንተን ስም ደግማ ደጋግማ የምታነሳ ከሆነ እኛ ሴቶች ፍቅር ሲይዘን የወደድነው ሰው ስም በቃ ካፋችን ላይ አይጠፋም። በትንሹም በትልቁም እገሌ እኮ እንደዚህ ብሎ፣ እገሌ እኮ እንደዚህ እንደዚህ ሆኖ እንደዚህ እያለን ስሙን ደግመን ደጋግመን እናነሳለን። ይህንን እንግዲህ በግሩፕ አብራችሁ ሆናችሁ በተሰባሰባችሁበት ጊዜ ደግማ ደጋግማ የአንተን ስም የምታነሳ ከሆነ ጓደኞችም ወይም ሌሎች ሰዎችም ሊነግሩ ይችላሉ። ብቻ በተደጋጋሚ ስምህን የምትጠራ ከሆነ ስምህን ጠርታ የሆነ ነገር የምታወራ ከሆነ ይሄም ለአንተ የፍቅር ስሜት እንዳላት የምታውቅበት ሌላኛው መንገድ። አምስተኛ፣ ስለአንተ ትጠይቃለች። አንተን ራስንም ሊሆን ይችላል፣ ሌሎች ሰዎችንም ስለአንተ ትጠይቃለች። እንዴት እስካሁን ድረስ ጓደኛ የለህም? በቃ ምንም ፍቅረኛ የለህም ማለት ነው። በዚህ ሰዓት አንተን የመሰለ እንደዚህ አይነት ሰው፣ ጥሩ ሰው፣ መልካም ሰው፣ ቆንጆ ሰው፣ እንዴት ብቻህን ምናምን አይነት ጥያቄዎችን ትጠይቃለች። ይሄ ቀጥታ ጥያቄ የማይመስል ግን ሴት ልጅ ፍቅር ሲይዛት የምትጠይቃቸው ጥያቄዎች ናቸው እነዚህ ጥያቄዎች ማለት ነው። ደግሞ እነዚህን ጠየቀችኝ ብለህ በቃ ፍቅር ይዟታል እንዳትል ሌሎች ነገሮችንም ጨምረህ ማለት ነው። ስለዚህ የምትጠይቅ ከሆነ ስለአንተ ለማወቅ የምትፈልግ ከሆነ ያለህበትን ስታተስ ከአንተ ከራስህ መስማት ማወቅ የምትፈልግ ከሆነ ይሄም ሌላኛው ለአንተ የፍቅር ስሜት እንዳላት የምታውቅበት መንገድ ነው። በመጨረሻ ደረጃ ደግሞ እንደምትወድ የምታውቅበት ምልክት ምንድነው? ከጓደኞቿ ጋር በዙሪያ ካሉ ሰዎች ጋር ስታስተዋውቅህና ስትነግር ነው ስለነሱ በደንብ አድርጋ ስትነግር ቦታ እንደሰጠች ነው የሚያሳየው። እና ወስዳም ደግሞ ስታስተዋውቅህ ጓደኞቿን ሊሆን ይችላል ቤተሰቦቿን ሊሆን ይችላል ብቻ የቅርቧ ያሉ ሰዎችን ስታስተዋውቅህ ባገኘችው አጋጣሚ ያንን ስታደርግ ትልቅ ቦታ እንደሰጠች ህይወቷ ውስጥ እንዳስገባችው የምታውቅበት መንገድ ነው። ከዚሁ ጋር ተያይዞ ደግሞ ስለ ራሷ ሁሉንም ነገር የምትነግርህ ከሆነ ከጊዜ ወደ ጊዜ ብዙ ነገሮችን ስለ ራሷ እየነገረች ከመጣች እያመነች ትልቅ ቦታ እንደሰጠችህም እያሳየች ነው ማለት ነው። እነዚህን ምልክቶች ካየህ ለአንተ የፍቅር ስሜት እንዳላት ማወቅና ማረጋገጥ ትችላለህ። ከዚህ በኋላ ትክክለኛው ጊዜ መቼ ነው መቼ ነው ፍቅሬን መግለጽ ያለብኝ እሚለው ነገር ነው የሚያሳስብ ማለት ነው። ፍቅርህን ለመግለጽ ትክክለኛ ጊዜ መሆን አለመሆኑን የምታረጋግጥበት አንዱ ነገር ከላይ እንደነገርኳችሁ ለአንተ የፍቅር ስሜት እንዳላት እና እንደሌላት ነው። ሁለተኛው ነገር ደግሞ ሁኔታዎች ይወስኑታል። የፍቅር ስሜትን የምትገልጽበት ሁኔታ በጣም የተረጋጋ፣ ሁለታችሁም ጥሩ እየተሰማችሁ ባለበት ሰዓት መሆን አለበት። የግድ የግድ ማለት ነው። ስለዚህ ጊዜና ቦታ መምረጥ አለብህ ጥሩ እየተሰማት በሆነበት ሰዓት ላይ ማለት ነው ወይ ተናዳ ወይ ጥሩ ያልሆነ ስሜት ተሰምቷት ወይ ከሰዎች ጋር አለመግባባት ውስጥ ባለችበት ሁኔታ በእንደዚህ አይነት ስሜት ላይ መናገር የለብህም በጣም በተረጋጋ በጣም ጥሩ በሆነ ሁኔታ ቦታው ይወስነዋል ላይ ነው መናገር ያለብህ ሌላኛው ደግሞ ፍቅርህን የምትገልጽበት ትክክለኛ ጊዜ መሆኑን የምታውቅበት መንገድ ጥሩ የሆነ ኮኔክሽን እንደፈጠራችሁ ሲሰማህ ነው ይሄ ማለት ምን ማለት ነው? በጣም በተለያዩ ምክንያቶች ከላይ በገለጽኩ ሁሉ ለአንተ የፍቅር ስሜት እንዳላት አውቀሃል። ግን ኢሞሽናሊ ደግሞ ኮኔክት እያደረጋችሁ ነው ወይ የሚለው ነገር በጣም ወሳኝ ነው። እንደ ጓደኛ መቀራረብ፣ ያንን ስሜት መፍጠር መቻል በጣም ወሳኝነት አለው። የፍቅር ጥያቄን ለማቅረብ ሞር እንዲቀልህ፣ እንዳትፈራ ያደርግሃል። ያንን ስሜት ፈጥረናል ወይ የሚለው ነው እርግጠኛ መሆን ያስፈልጋል። እንደ ጓደኛ ይሄ የመቀራረቡ ነገር አለ፣ ያ ስሜት መፍጠር። እንደዚህ አይነት ሁኔታዎች ላይ ስትሆኑ በጣም ይቀላል የፍቅር ስሜትን መግለጽ ማለት ነው። ስለዚህ እሱን እርግጠኛ ሁን። ቦታ፣ ሁኔታዎች በጣም ወሳኝነት አላቸው። ስለዚህ እነዚህን ነገሮች እርግጠኛ ከሆን ፍቅርን የምትገልጽበት ጊዜ ካወቅ በፍጹም በፍጹም መስራት የሌለብህ በጣም ብዙ ወንዶች የሚሰሯቸውን ስህተቶች ልንገርህ። እነዚህም እንዳትሰራ ተጠንቀቅ። የመጀመሪያው ፍቅርህን በስልክ መግለጽ ነው። አሁን ላይ በጣም እየተለመደ ሆኗል አደለ? በቃ እንደዚህ በስልክ ሁሉ ነገር መጨራረስ ምናምን እየተለመደ ሆኗል። ግን ደግሞ የፍቅር ስሜትህን ለመጀመሪያ ጊዜ ፍቅርህን የምትገልጽላት ጊዜ ሞር በቃ አላደለ ቀጣይ ለሚኖራችሁ ህይወት እኮ መሰረት ነው አደለ። ስለዚህ በተቻለ መጠን አስገዳጅ ሁኔታዎች ከሌሉ በስተቀር በተቻለ መጠን በአካል ቁጭ ብላችሁ ደስ በሚል ቦታ ላይ ነው መሆን ያለበት። ያንን ሁኔታዎች ለማመቻቸት ሞክር እንጂ ዝም ብለህ በስልክ ለመግለጽ አትሞክር። ይሄ አንደኛ ያንተን ኮንፊደንስም ነው የሚያሳየው፣ በአካል ለእሷ ያለህን ስሜት አምነህ ለእሷ ያለህን ስሜት በደንብ አድርገህ መግለጽ መቻል የሰጠኸውንም ቦታ ነው የሚያሳየው። ስለዚህ በስልክ ዝም ብለህ ፍቅርህን ለመግለጽ አትሞክር። ይልቁኑ በአካል በስነ ስርዓት ኮንፊደንት ሆነ ፍቅርህን ግለጽላት እና ደግሞ ቀጣይ ለሚኖራችሁ ህይወት ትልቅ ትልቅ የሆነ ማስታወሻ የሚሆን ነገር ስለሆነ ፕሊስ፣ ፕሊስ በአካል አድርገው። ሁለተኛ በፍጹም ማድረግ የሌለበት በፍጹም መሳሳት የሌለብ ነገር ደግሞ ምንድን ነው? ሰዎች በተሰበሰቡበት ቦታ ሌሎች ጓደኞቻችሁም ሊሆን ይችላሉ ባሉበት ቦታ ላይ ፍቅርህን መናገር ነው። ይሄ በጣም ትልቅ ስህተት ነው፣ አይደረግም። በቃ የእናንተ ነገር ነው፣ የሁለታችሁ ነገር ነው። ዝም ብለህ ከፍርሃትም ይሆናል አንዳንድ ጊዜ በቃ ሰው ፊት የሆነ በቃ ነግሪያት ብገላገል አይነት ነገሮችን አያለው ብዙ ጊዜ። እና ግን እንደዚህ አይደረግም ትልቅ ስህተት ነው። ሁለታችሁ ብቻ ባላችሁበት በግል ጊዜያችሁ ነው ይህንን መናገር ያለብክ ለነገሩ የሰጠኸውንም ክብደት የሚያሳይ ነገር ስለሆነ ፕሊስ ፕሊስ፣ ሰዎች በተሰበሰቡበት ሌሎች ሰዎች ባሉበት ፍቅርህን አትግለጽላት። የመጀመሪያውን ጊዜ ነው እያወራን ያለ ነው። ስለዚህ ለዚህ ጊዜ የሰጠኸውንም ቦታ የሚያሳይ ነገር ስለሆነ መጠንቀቅ ይኖርብሃል። በመጨረሻ ደረጃ ደግሞ ዛሬ እንድናወራበት ሌላ ሰው ሳይቀድም ፍቅርን እንግለጽላት በሚል ሀሳብ እንድንነሳ ያደረገን ስህተት ነው ብዙዎቻችሁ የምትሰሩት፣ ሌላ ሰው ወደ ህይወቷ ሲመጣ፣ ሌላ ሰው እሷን መቅረብ ሲጀምር፣ ሌላ ሰው ከእሷ ጋር ለማውራት ሲሞክር፣ ጓደኝነትን ለመፍጠር ሲሞክር፣ ጠብቃችሁ መናገር ይሄ በጣም ትልቅ ስህተት ነው። ለዛ ነው ዛሬ ሳትቀደም ቅደም በሚል ሀሳብ ይህን ቪዲዮ የሰራሁላችሁ። በቃ ሌላ ሰው እስኪመጣ ድረስ መጠበቅ እኮ አያስፈልግም። ማለት ለእሷ ያለህን ፍቅር ሌላ ሰው መምጣት አይደለም ሊያሳይህ የሚገባው። መጀመሪያ ላይ በነገርኳችሁ ምልክቶች እንደምትወድ ለአንተ የፍቅር ስሜት እንዳላት ካወቅ፣ ምቹ ሁኔታዎችን በመፍጠር ፍቅርህን መግለጽ ይኖርባል እንጂ ሌላ ሰው ሲመጣ በቃ እንዳልቀደም ምናምን በሚል የጥድፊያ ህይወት ውስጥ የሆነ ሰው መምጣት ጀምሯል በሚል ፍቅርህን መግለጽ ይሄ ጥሩ አይደለም፣ ትክክልም አይደለም ቻንስህንም የሚያሳጣህ ነገር ነው። በቃ ዝቅተኛ ነው የሚሆነው እድሉ። ግን እነዚህ ምልክቶች ካየ ለአንተ የፍቅር ስሜት እንዳላት ካወቅ፣ ትክክለኛ ቦታ መምረጥ፣ ጊዜውን ማመቻቸት፣ ከዛ ስህተቶችን አለመስራት እና መናገር እና ጥሩ የሆነ የደስታን ህይወት መኖር መጀመር ትችላለህ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እንደጠቀማችሁ እርግጠኛ ነኝ። እዚህ ድረስ መታችሁ፣ የዛሬው ደግሞ ናፊ ዋው አንደኛ ነው እያላችሁ ግን ደግሞ ላይክ አላረጋችሁትም በቃ እሺ፣ ችግር የለውም። አሁኑኑ ላይክ አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ቆንጆ ቆንጆ ፍቅር ህይወትን የተመለከቱ ቪዲዮዎች ይደርሳቸዋል። ሁላችሁንም ወዳችኋለሁ። ቻው